ስርቅታ አስቸግራችሁ ያውቃል? ሰላም ውድ ዩትዩብ ቻናል ተከታታዮቻችን፣ በዚህ ቪዲዮ ስለ ስርቅታ አጠቃላይ ነገሮች እናያለን። እስከ ቪዲዮ መጨረሻ አብራችን ቆዩ። ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ላይክ፣ ሼር እና ሰብስክራይብ በማድረግ ለወዳጅ ዘመዶቻችሁ በማጋራት በየጊዜው የጤና መረጃዎች እንዲደርሷችሁ አድርጉ። ስርቅታ ወይም ስቅታ በእንግሊዝኛው ደግሞ ሂክፕስ፣ ደረትን ከሆድ የሚለየው ዋነኛ ጡንቻ ወይም ደግሞ ዲያፍራ በድንገት በሚኮማተርበት ጊዜ የሚከሰት ነው። ይህ የጡንቻ መኮማተር አየር ወደ ውስጥ እንድናስገባና የድምፅ ሳጥን እንዲዘጋ ያደርጋል። በዚህም ጊዜ ስርቅ የሚለው ድምፅ እንዲወጣ ያደርጋል። የስርቅታ መንስኤዎቹ ምንድን ናቸው? የተለያዩ ነገሮች ስርቅታን ሲያስከትሉ፣ ከነዚህ መካከል በአንድ ጊዜ ከመጠን በላይ ምግብ መመገብ፣ ምግብ በምንመገብበት ጊዜ ቶሎ ቶሎ መመገብ፣ ይህም አየር ወደ ውስጥ ወይም ደግሞ ወደ ሆዳችን በብዛት እንዲገባ ያደርገዋል። የአልኮል መጠጦችን ወይም ደግሞ በውስጣቸው የጋዝ ይዘት ያላቸው ለምሳሌ እንደ ኮካ ያሉ መጠጦችን ማዘውተርና በብዛት መጠቀም፣ ማስቲካ ማኘክ፣ ከረሜላ መምጠጥም ብዙ አየር ወደ ውስጥ እንዲገባ ሊያደርጉብን ይችላሉ። አንዳንድ ጊዜ ደግሞ በድንገት የሚከሰት ጭንቀት ወይም ደግሞ ድንገተኛ ደስታ ስርቅታን ሊፈጥር ይችላል። ድንገተኛ የሰውነት ሙቀት መቀየር ስርቅታን ሊያስከትልብን ይችላል። በእነዚህ ነገሮች ውስጥ የሚከሰተው ስርቅታ ለአብዛኛው ጊዜ የሚቆየው ለጥቂት ደቂቃዎች ብቻ ነው። ከ48 ሰዓታት በላይ የቆየ ስቅታ ወይም ደግሞ ፐርሲስተንት ሂካፕስ ደግሞ በተለያዩ ነገሮች ሊከሰት ይችላል። በተለያዩ የሰውነት አካሎች ጉዳት ምክንያት የሚከሰተው ይህ ፐርሲስተንት ሂካፕስ ከሴቶች ይልቅ ወንዶች ላይ በብዛት ይታያል። ለ48 ሰዓታት በላይ የሚቆይ ስርቅታን ከሚያስከትሉ ነገሮች ውስጥ አንደኛው የነርቭ ጉዳት ወይም ደግሞ መቆጣት ነው። የመተንፈሻ ጡንቻ ወይም ደግሞ ዲያፍራም እንዲቆጣ ወይም ደግሞ እንዲኮማተር የሚያደርጉ የተለያዩ በሽታዎች ወይም ደግሞ ጉዳቶች ይህንን ነገር ሊያስከትሉብን ይችላሉ። ቀጥተኛ ጉዳት ሊያደርሱ የሚችሉ ወይም ደግሞ ነርቭ አካባቢ ይከሰቱ የሚችሉ ህመሞች መካከል የአንገት ወይም ደግሞ የሆድ ውስጥ እጢ፣ የጆሮ ታምቡሮን የሚነካ ህመም ካለ፣ አንዳንድ የጨጓራ ህመም ወይም ደግሞ ጀርድ የምንለው የቃር በሽታ ካለ፣ ከዚሁ በተጨማሪ የጉሮሮ ኢንፌክሽን የዲያፍራም መቆጣትን ወይም ደግሞ መኮማተርን ሊያስከትል ይችላል ከዛ በተጨማሪ የማዕከላዊ የነርቭ ስርዓት ችግሮች ወይም ደግሞ ሴንትራል ነርቨስ ሲስተም ዲዚዞች ከምንላቸው መካከል የጭንቅላት ኢንፌክሽን ወይም ደግሞ ኢንሰፋላይተስ የማጅራት ገትር በሽታ መንንጃይተስ እና በጭንቅላት ውስጥ የደም መፍሰስ ወይም ደግሞ የደም መርጋት የሚከሰት ስትሮክ ፐርሲስተንት ሂካፕስ ወይም ደግሞ ለ48 ሰዓታት የሚቆይ የስርቅታን በሽታ ሊያስከትልብን ይችላል ከዛም በተጨማሪ አንዳንድ ሰዎች ላይ ስር የሰደዱ በሽታዎች ለምሳሌ የስኳር በሽታ የኩላሊት በሽታ የሰውነት የንጥረ ነገር መዛባት ለምሳሌ ኤሌክትሮላይት የምንላቸው እንደ ፖታሲየም፣ ሶዲየም እና የመሳሰሉት መዛባት ካለ ሊከሰትብን ይችላል። አንዳንድ ሰዎች ላይ ስርቅታ ከሰርጀሪ በኋላ ወይም ደግሞ የሆድቃ መነካከት መለካካት ወይ ደግሞ ማኒፑሌት ከሚደረግባቸው ሰርጀሪዎች በኋላ እናም ሰርጀሪ ለመስራት ከሚደረግ ማደንዘዣ በኋላ የሚቆይ ፐርሲስታንት ሂከፕስ ወይም ደግሞ የ48 ሰዓት በላይ የሚቆይ ስርቅታ ሊኖርባቸው ይችላል። ስርቅታ የተለያዩ ችግሮችን በሰዎች ላይ ሊያስከትል ይችላል። ይህም በንግግር ጊዜ መቸገር፣ በመተኘት ጊዜ መቸገር፣ ምግብ በምንበላበት ጊዜ መቸገር፣ ክብደት መቀነስ እና ለረጅም ጊዜ በመቆየቱ ምክንያት ድካም ሊያስከትልብን ይችላል። አንዳንድ ጊዜ ደግሞ ከቀዶ ጥገና በኋላ የሚከሰት ፐርሲስታንት ሂክፕስ ቁስል ቶሎ እንዳይድንና እንዲተረተርም ሊያደርግብን ይችላል። አንድ ሰው ከ48 ሰዓት በላይ የቆየ ስርቅታ ሲኖር ሐኪም ቤት ሂዶ የሚደረግለት የተለያየ ምርመራዎች ይኖራል። ከነዚህም መካከል የተለያዩ የላቦራቶሪ ምርመራዎች፣ ከነዛም ውስጥ የደም ምርመራ፣ የኤሌክትሮላይት ወይም ደግሞ የንጥረ ነገር ምርመራ፣ ሲቲስካን፣ ኤምአርአይ እና የነርቭ ምርመራዎች ሊደረጉለት ይችላል። ስርቅታን እንዴት ማከም እንችላለን? ከ48 ሰዓታት በላይ የቆየ ስርቅታ በተለያዩ ነገሮች ሊታከሙ ይችላል ይችላሉ እንደ የግለሰቡ እና እንደ መንስኤው ቢለያይም በአጠቃላይ ስርቅታን ለማቆም ተብሎ የሚታዘዙ በሀኪሞች የተወሰኑ መድኃኒቶች ሊኖሩ ይችላሉ። ከነዛ መካከል ጋባ ፔንቲን፣ ባክሎፌን እና ክሎፕሮማዚን የተባሉ መድኃኒቶች ሀኪሙ ሊያዝልዎት ይችላል። ነገር ግን ስርቅታን ከነዚህ መድኃኒቶች በተጨማሪ ቅድም እንደ መንስኤነት የጠቀስናቸውን ነገሮች በማስወገድም ማከም እንችላለን። ስርቅታን ለማስታገስ በቤት ውስጥ ማድረግ የምንችላቸው ነገሮች መካከል በወረቀት ከረጢት መተንፈስ፣ በቀዝቃዛ ውሃ መግሞጥመት፣ ትንፋሽን ለጥቂት ሰከንዶች መያዝ፣ ቀዝቃዛ ውሃ ፉት ማለት፣ ስኳር መቃም፣ ደረቅ ዳቦ መብላት ስርቅታን በቤት ውስጥ ለማስታገስ ይጠቅሙናል። በጨቅላ ህጻናት ወይም ደግሞ በህጻናት ላይ የሚከሰት ስርቅታን ለመከላከል ደግሞ ህጻናትን በመንግብበት ጊዜ ቶሎ ቶሎ አለማጉረስ እና በአንድ ብዙ ምግብ አለመመገብ፣ በተቻለን አቅም ህጻናት ከተመገቡ በኋላ ማስገሳት፣ ምንችል ከሆነ ደግሞ የእንጀራናት ወይም ደግሞ ፓሲፋየር መስጠት፣ እነዚህና የመሳሰለቶችን ነገሮች በመከላከል ህጻናት ላይ ስርቅታ እንዳይከሰት ወይም ደግሞ እንዳይደጋገም ማድረግ እንችላለን። ከዛ በተጨማሪ ህጻናት ላይ ስርቅታ በሚከሰት ጊዜ ከአምስት እስከ አስር ደቂቃ ውስጥ እንደሚቆም በማስተዋል ህጻናትን ማጫዋትና ማዝናናት ስርቅታው በጊዜ ወይም ደግሞ በቶሎ እንዲሻላቸው ያደርጋል። እናንተ ስለ ስርቅታ ምን አዲስ ነገር አወቃችሁ? ኮመንት ላይ ያሳውቁ። የትኛውም አይነት ጤና ነክ መረጃዎች ለማግኘት እና ሐኪሞችን ካላችሁበት ሆናችሁ ለማማከር የዊኬር ኢቲ መተግበሪያን ከፕላይ ስቶር ዛሬውኑ አውርዱት። ለበለጠ መረጃ 9394 ላይ ደውሉልን። ቸር ሰንብቱ።